ተለመደ በተለያዩ በድስት አይነቶች ወደ እናንተ መጥቼ ያለው። ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ ሰላም ሰላም። ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደ በጣም በሚያማምሩ በተለያዩ በድስት አይነቶች እና በጣም በሚያማምሩ በቤት እቃዎች ወደ እናንተ መጥቼ ያለው ማለት ነው። ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች ዛሬም እንደተለመደ በአዳዲስ በቤት እቃዎች ወደ እናንተ መጥቻለሁ ማለት ነው። ኢትዮ ኮሚዲያ ቻናልን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማረግ አበረታቱ። አስተያየትና ሀሳብም ካለ በኮሜንት ተሳውቁ። በዚህ ሰሞን ግን ትንሽ ጥፍቻ ያለውኝ ኮሜንትም ለሚሰጡ እቃም ለመግዛት መታችሁ በቴሌግራም በውሳ መታችሁ እየጠየቃችሁ ጊዜ አላገኘውም ለመመለስ ከዛም ባሻገር ደግሞ አብዛኞቻችሁ ደግሞ የምትፈልጉትን እቃ በውስጥ መስመር ላኩልኝ እያልኩኝ አትልኩም። መታችሁ ትጠይቃላችሁ፣ ግን ገፍታችሁ አትመጡ። ከዛም ባሻገር ደግሞ ከዚህ በፊት ቀብድ ተቀብዬ እቃው በቦታው አልቆ ኦርደር ተደርጎ ሳይመጣ ቀርቶ ደግሞ ብራችሁ ነው የመለስኩላችሁ ሰዎች አላችሁ። ምን ለማለት ፈልጌ ነው? አንዳንድ ጊዜ እነዚህ የማስተዋውቃቸው እቃ ሁልጊዜ አይኖርም በቦታው ከጊዜ ጊዜ አዳዲስ እቃ ነው የሚገባው እና እነዚህ ማስተዋወቀው ቃ በኢትዮጵያ በቀላሉ በማንኛውም ቦታ ማግኘት አይቻልም። ምናልባት ድስቶችን እና የተለያዩ ቀለል ያሉ እቃዎችን ልናገኝ እንችላለን በኢትዮጵያ ውስጥ ምክንያቱም ብዙ ጋር አይቻለውኝ። እና እንደዚህ በጣም የሚያማምሩ የነዚህ ተራራዎች በጣም ውብ የሆኑ እቃዎች አብዛኛው ጊዜ በኢትዮጵያ ውስጥ ማግኘት ከባድ ነው እና በትዕዛዝ ነው የሚመጣው እና በትዕዛዝ አዝዤ ሳይመጣ ሲቀር ብር ቀብድ የተቀበልኩትን ብር የመለስኩበት መጋጣሚያ አለ። ምን ማለት ፈልጌ ነው? ከዚህ በኋላ ግን ቀብድ አልቀበልም። እቃው በቦታው በትዕዛዝ ሳላስመጣ እቃው በቦታው ይሄን ማስተዋውቀው እቃ በቦታው እንዳለን እንደሌለ ሳላቅ ቀብድ አልቀበልም። ለራሴ ትምህርት ወስጄ አለው። ምክንያቱም የሰው ነገር በጣም ነው የሚያስጨንቀኝ፣ በጣም ከምንም በላይ ማለት ነው እና እንደነገርኳችሁ በቀላሉ ማግኘት የማንችላቸው እቃዎች እዚህ ሳስተዋውቅ የሌሉ እቃዎች አሉ እና እነዚህን እቃ ደግሞ በትዕዛዝ ነው ማስመጣው፣ በትዕዛዝ ነው ማስረክበው። በትዕዛዝ መጣለኝ ከስተመር ደግሞ ሲያዘኝ አስረክባለኝ። እንደዛ ነው ስራ የምሰራው እና ምናልባት በዚሁ ዚረቅር ያላችሁ ከስተመሮችን ካላችሁ በጣም ይቅርታ። ለወደፊት ግን እቃውን በቦታው በትዕዛዝ ሳላስመጣ ወይም በትዕዛዝ በቦታው ሳላገኝ ቀብድ አልቀበልም፣ እና ያው ይህንን ስህተት ለራሴም ታርሚያለሁ። አንዳንድ ጊዜ እኮ የሆነ እንትን ስትሄዱ ያው የተንቀሳቀሰ ውሃ ይጠራል ነው የሚባለ፣ የተቀመጠ ውሃ ደግሞ ትንፋሽ ያመጣል ይባል፣ እና ስትንቀሳቀሱ ብዙ ነገር ልትሳሰብ ትችላላችሁ። በስህተት ውስጥ ደግሞ የምትማሩ ሰው ነገር አለና እኔ ተምሬ አለው። እና ምን ለማለት ፈልጌ ነው? አብዛኛው ሰዎች ደግሞ እዚ ጋ ሳስተዋውቅ ከነ ዋጋቸው አትናገሪም ወይ የሚሉ ከስተምሮች አላችሁ። አሁን የምናገር ሁለት ነገሮችን ያሳውቃል። አንድ እንኳን እዚ ጋ ዋጋውን ነግሬ ይሄ እቃ የዛሬ ወር ወይም የዛሬ አስራ አምስት በቦታው ላይ ይገኝ ይችላል። ማስመጣው በትእዛዝ ነው፣ ምረከበው በትእዛዝ ነው ተረክቤን የማስረክበው ስለዚህ በየጊዜ እቃው ዋጋው ይጨምራል ይቀንሳል። ከዛም ባሻገር ደግሞ ይሄ አሁን ይህን እውቃ የዛሬ ወር የዛሬ ሁለት ወር ላናገኝ ይችላለን በቦታው። ምክንያቱም ካምፓኒው በየጊዜ የሚያመርተው የተለያዩ ምርቶች ነው ምርቶችን ነው የሚያመርተው አጋጣሚ ስታገኙ ቶሎ ካልገዛችሁ የሆነ እቃ አጋጣሚውን ሱቅ እራሱ ሄዳችሁ ማለት ነው ገባ ሄዳችሁ የሆነ ልብስ ፈልጋችሁ አሁንማ በቃ እንትን ቀጣይ እንገዛለሁ ብላችሁ ብትመጡ ያን ልብስ እራሱን አታገኙም። ልታገኙም ላታገኙም ትችላላችሁ። እና ምን ማለት ፈልጌ ነው? እነዚህ የማስተዋወቃቸው እቃዎች ከጊዜ ጊዜ ዋጋ ይጨምራል፣ ሊቀንሳል። ከዛም ባሻገር ደግሞ አሁን ኤዲት አድርጌ ኮሰኩትን እቃ የዛሬ ወር ላናገኝ እንችላለን። እና ምክንያቱም በየጊዜ የራሱ የሆነ ምርት ማምረቻ ካምፓኒ በየጊዜ የተለያዩ እቃዎችን ነው የሚያመርተው። ተመሳሳይ እቃዎችን አመርት ምናልባት ገጠመኝ እና በዛ ተረዱኝ ብዬ አስረዳችኋለሁኝ። ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ ዛሬ እንደዚህ ውብ የሆነው በጣም ያማምሩ ይሄ ሻይ መጠጫ ነው። ይሄ ደግሞ የጁስ መፍጫ ነው። በጣም ጽድት ያለ ኳሊቲ ተጠበቀ ምንም አይነት ጁሶችን መስራት የምንችል ዘመናዊ የሆነ ማሽን ነው። እና እነዚህን ዕቃ በትዕዛዝ ነው ማስመጠብ እያለው በትዕዛዝ ሳስመጣ ያዘዝኩበት ቦታ ምናልባት እቃ ካላገኘው ለእናንተ መልሰጣል። ግን ከቀብድ በፊት ነው ይህንን ማረቀው። ቀብድ ሳልቀበል በፊት ነው ትዕዛዙን ማዘው። እናንተ ያዘዘችውን እቃ በትዕዛዝ ማዘው። እንደዛ ነው። ምክንያቱም በኦንላይን የምሰራው ብዝነስ በእንደዛ ሁኔታ ነው እንጂ ቀጥታ የራሱ የሆነ ድርጅት ወይም ትልቅ የሆነ እንትን ማከፋፊያ ሾፒንግ ከፍቼ አይደለም። በኦንላይን የምሰራው ስራዬን በትርፍ ሰዓት ይህንን ስራ የምሰራው ከከስተምር ምንም የምደብቀው ነገር የስለሌለ ማለት ነው። ስለዚህ ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ ዛሬ እንደዚህ ጽድት ያለ በጣም ያማምሩ የቤት እቃዎችን ነው ወደ እናንተ ይዤላቸው መጣሁ። እንደምትወዱት ተስፋ አረጋለሁ። ኢትዮ ኮሚዲያ ቻናልን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ማንኛውም አሳብ አስተያየትም ካለ ደግሞ በኮሜንታችሁ ማስፈራችሁ እንዳትረሱ። ከዛም ባሻገር ደግሞ ስልክ ቁጥሬንም አስቀምጫለሁኝ የሆነ ስልክ ቁጥር አስቀምጫለሁ። በየኢትዮጵያ ስልክ ቁጥር አስቀምጫለሁ። በዛ ስልክ ቁጥር እንዳደውሉ እንትን ነው እንዳደውሉ ያንን ስልክ ቁጥር ወይም ከንትን ለከታም ፔን ሌላ ያነሳለ የኢትዮጵያ ቁጥር ነው። በዛ ቁጥር እንዳደውሉ መደወል ከፈለጋችሁ በዩቱብ ዲስክሪፕሽን ቦክስ ላይ የቴሌግራም ቻናል ሊንክ ያለ፣ በዛ ገብታችሁ ማንኛውም አይነት ጥያቄ ካለ ጠይቁኝ። ከዚህ በፊት አብሬ የምሰራ ሰው ቁጥር አስቀምጫለሁ በንትን ላይ በዩቱብ ዲስክሪፕሽን ቦክስ ላይ በታምፔሉ ላይ ማለት ነው። እና እንዳትደውሉ እና ማንኛውም አይነት ጥያቄ ማሳብ ካላችሁ በዩቱብ ዲስክሪፕሽን ቦክስ ላይ የዋትስአፕ ሊንክ አለ፣ የቴሌግራም ሊንክ አለ። በዛ ገብታችሁ ጠይቁኝ። ማንኛውም አይነት እቃ ከዛ እዚህ ውስጥ ማስተዋወቀው ማለት ነው። ምናል ምክንያቱም ያን ያ ስልክ ቁጥር አብሬ እኔ ሆኔ ስደት ላይ ነው ያለሁት አብሬ የምሰራ ሰው ነው። በሆነ አጋጣሚ እኔን ጎቶኛል እና አንዳንድ ጊዜ አብራችሁ የምሰሩ ሰዎች በብዙ ሁኔታ የእናንተን እንትን የማይፈልጉ ልጥል የሚያስቡ ሰዎች አሉ። በህይወታችሁ በደካማ ጎናችሁ ሊጠቀሙ የሚፈልጉ አንድን ሰው በቀረባችሁ ትልቅ የሚጎዱ ሰዎች አሉ እና ስለዚህ አሁን ወይም እሱኑን ያስቀመጥኩትን ቁጥር እንትን አደረገዋለሁ፣ አጠፋዋለሁ። ካላጠፋውም ግን የኢትዮጵያ ቁጥር ነው እንዳትደውሉ በዛ። ስለዚህ ዛሬ እንደዚህ አይነት ውብ የሆነ በጣም የሚያማምሩ የቤት እቃዎችን ወደ እናንተ ይዤላችሁ መጥቻለሁ። ማንኛውም ሀሳብ አስተያየት ካለ በኮሜንታችሁ ማስፈራችሁ እንዳትረሱ እንደዚህ የሚያማምሩ ውብ የሆኑ እቃዎችን ኢትዮ ኮሚዲያ ቻናል በየጊዜ ይዤላችሁ መውጣት ይሆናል። ሀሳብ አስተያየታችሁን በኮሜንታችሁ ማስሁልጊዜ እንደዚህ አዳዲስ እቃዎች ላላቸሁ መጣ ይሆናልላቸሁ መጣለ ቻናልን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ሁል ጊዜ አዳዲስ እቃዎችን ወደ እናንተ ይዤ እመጣለሁ። ዛሬ እንደተለመደ እንደዚህ ውብ የሆኑ በጣም ያማምሩ የቤት እቃዎችን ይዤላችሁ የመጣሁኝ እነዚህን እቃዎች ኦርደር ማድረግ ከፈለጋችሁ በዩቱብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ አለ፣ የዋትሳፕ ሊንክ አለ፣ የተለያዩ የሶሻል ሚዲያ አፕሊኬሽኖች አሉ። በዛ ገብታችሁ ማዘዝ ትችላላችሁ ማለት ነው እና የተለያዩ የሶሻል ሚዲያ አፕሊኬሽኖች ሊንኮች አሉ። አስቀምጪ አለውኝ። ማንኛውም አይነት ሀሳብ አስተያየትም ካለ ደግሞ በኮሜንታችሁ ማስፈራችሁ እንዳትረሱ። ሁል ጊዜ እንደዚህ ውብ የሆኑ ዘመናዊ የሆኑ እቃዎችን ለብፌ እና ለተለያዩ ዝግጅቶች ተመሳሳይ የሆነ ለዲኮሬሽን የሚሆኑ የቤት እቃዎችን ማለት ተመሳሳይ ማለት በቴብል ላይ ስናስቀምጥ፣ ብፌ ውስጥ ስናስቀምጥ ተመሳሳይ የሆኑ የቤት እቃዎችን በየጊዜ ይዤላችሁ መጣ ይሆናል። ውድ እና የተከበራችሁ ዛሬ ይዤላችሁ መጣሁ እንደዚህ ውብ የሆነ በጣም የሚያማምሩ የድስት አይነቶችንና እና የተለያዩ የሳህን አይነቶችን ከዛም ባሻገር ደግሞ እስከ 24 ሰዓት ምግቦችን የማያቀዘቅዝ የምግብ ማስቀመጫ አህራራዎችን ይላችሁ መጥቻ ያለው ማለት ነው። እንደምትወዱት ተስፋ አረጋለኝ። ከወደዳችሁ ማንኛውም አይነት ሀሳብ አስተያየትም ካለ በኮሜንታችሁ ማስፈራችሁ እንዳትረሱ ሁሉ ጊዜ እንደዚህ ውብ የሆኑ የተለያዩ የዕቃ አይነቶችን እና ሁልጊዜ እንደዚህ ዘመናዊ እና ጊዜያዊ የሆኑ የቤት እቃዎችን በየጊዜ በተለያየ በእቃ አይነቶች ወደ እናንተ መመጣ ይሆናል። ዛሬ እንደተለመደ በአብዛኛው የቤት ድስጦችን ነው ይዘላችሁ የመጣሁኝ። ከዛም ባሻገር ደግሞ ምርጥ ምርጥ የወተት መጠጫ የሚሆኑ የብርጭቆ አይነቶችን ከና ማስቀመጫቸው ዘመናዊ የሆኑ በጣም የሚያማምሩ የብፌ ማስቀመጫ ክዳኖችን እና ከዚያም ባሻገር ደግሞ ድስጥ በተመሳሳይ ከመጥበሻ እስከ ጀበና ባለው እንደዚህ አይነት እቃዎችን ሙሉ ለሙሉ እንደምታዩ በጣም የሚያማመሩ የቤት እቃዎችን ነው በየጊዜ ይጀላችሁ መጣው። ባይዛዊ ቪዲዮ ከፖሰትኩኝ ቆይቻለሁኝ ትንሽ ቪውም እየወረደ ነው። ስ ኢትዮ ኮሜዲያ ቻናልን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ብዙ አዳዲስ ነገሮችን ይጀላችሁ መጣሉ። ባይዛዊ ትንሽ ያለውበት ሁኔታ ምቹ አይደለም። ያው ኮሜንቱንም እያነበብኩ አይደለም፣ ግን ያው አንድ ቀን ወስኜ ሁሉንም ኮሜንት አነባለሁኝ መልስም እሰጣችሁ ይሆናል ማለት ነው። ስለዚህ ምናልባት ከዚህ በፊት የለቀኩትን የቻናሌ ላይ ያረኩትን ኤዲት ያረኩትን ድምፄን ካልሰማችሁ ድጋሜ ላስታውሳችሁ ነው። ምክንያቱም ወደ ሌላ አርሲ ወደ ኮምቦልቻ የተለያየ ማለት ከደቡብ ክልል በጣም ረቅ ብላችሁ የምታዙኝ ከስተመሮች አላችሁ። እኔ ማድረስ የምችልበት ቦታ አድርሳለሁ እላለሁ። እኔ ማድረስ የማልችልበት ቦታ ደግሞ አልችልም ብዬ ነግራችኋለሁ። በውስጥ መስመር ግን መጠየቃችሁ አይከፋም እና ያላችሁበት ቦታ ጠይቄ አድርሳለሁ ማለት ነው። ከፈለጋችሁ በካርቶን በከፈለጋችሁ በሮቶ፣ ግን ዋጋውን እራሳችሁን የምትችሉ የትናል ስፖርትም እራሳችሁን የምትችሉ ማለት ነው። እና በዚህ ከተስማማችሁ ነው እዚህ ውስጥ ማስተዋወቀው ማንኛውም አይነት እቃ ሾት ስክሪን በማድረግ በተቀመጠ በቴሌግራም ሊንክ ወይም በወሳፕ ሊንክ፣ በተለያዩ በሶሻል ሚዲያ አፕሊኬሽን ሊንኮችን በዩቱብ ዲስክሪፕሽን ቦክስ ላይ ስላስቀመጥኩኝ ገብታችሁ በዛ አፕሊኬሽኖች ማዘዝ ትችላላችሁ ማለት ነው። ጆሮዬ የበላኝ ነበረ። እሱን እንትን እያረግኩኝ ድምጼ ትንሽ ቀነስ ብሏል መሰለኝ። ባይዘዊ አለርጂክ አለብኝ እና የአለርጂክ መድኃኒት ስ የምታቁ ካላችሁ በጣም ከባድ አለርጂክ አለርጂክ ምን ምንድን ነው የሆነ ነገር ሳሸት በደቂቃ ነው የሚያፍነኝ። በጎሮሮኝ ይበላኛል እና አሁን እንደውም ጎሮሮን ከመብላቱ የተነሳ እንትን ጎሮሮዬ ከታች ከላይ ማለት ነው እንትን በጣም ሲበላኝ እንትን ሳደርገው ደም ይወጣል። ታለርጅ ኩተነ ሐኪም ቤት ሄጃለሁ ከአንድ የሙለቴም ግን ከሐኪም ቤት ያመጣሁት መድኃኒት መድኃኒት ሊሆንልኝ አልቻለም ማለት ነው። ምናልባት ከአንዱ አንዱ ይሻላል። ከዚህ በፊት እንደዚሁ ወደ ስደት ለማምጣት በዚህ አጋጣሚ ለኔ አይጠቀመኝም ለናንተ ልንገራችሁ። እኔ ያላወቁት ነገር አዲስ ነገር ለማወቅ ውስጤ ላይ በቃ ማለት ግልጸኛ ነኝ። ባይዘው በጣም ግልጸኛ ልጅ ነኝ። ግን በንትን ሊያጠቁኝ ና ሊጎዱኝ የፈለጉ ሰዎች በጣም ነው የሚጎዱኝ ና የሚያጠቁኝ። እና በዛም ልክ ሰውን ከመጠይቅ ወደኋላ ኋላ ማለል፣ ያወቅኩትም ደግሞ ከማሳወቅ ወደ ኋላ ማለል እንትን ነኝ። ክርለስ ልጅ ነኝ እና ከዛ ተመርምሬ እንትሽ ደምሽ ደፍርሷል ተባለ። በምን ምክንያት ስባል በጉበት በሽታ አለብሽ ተባልኩኝ እና ደነገጥኩት። በአዲስ አበባ ማለት ነው። ተመርምር ያለው ወደ ሌላ ሀገር ለመሄድ ማለት ነው። ከዛ ምንድነው በአጠገቤ ምን ሆነሽ ነው ሲባል እነዚህ ጉበት በሽታ አለብሽ ተብያ አላልኩና በጠገቤ ላሉ ሰዎች ነገርኳቸው። ስነግራችሁ ምንድን ነው ያሉ ሽንትሽን፣ የራስሽን ሽንት ለሊት ተነስተሽ በባዶ ወደሽ ጠጪ ተባልኩኝ። ይሄን አሁን ስናገር የራስ ሽንት እንዴት ይጠጣል ልትሉ ትችላላችሁ። እና ምንድ ነው ምንድን ነው የሆነ ነገር ያረጋ የተቸገረ ነው። ምን የተቸገረ ነው? እርጉዝ ያገባል እንደተባለ፣ እና በቃ ልክ ያንን ያው እንትን ወደ ነበርኩበት ሳልመለስም እዛው አዲስ አበባ ውስጥም ቁጭ አልኩና የራሴን ሽንት በባዶ ሆድ ጠዋት ልክ ትኩስ እንደሸናውኝ። ይህንን ግን ይህንን ሪካርድ የምትሰሙ ምናልባት ከአንድም ሶስት አመለካከት የሚኖሯችሁ ሰዎች ይኖራችኋል ብዬ አስባለሁ። እንዴት የራስሽን ሽንት ትጠጪያለሽ? ይዋጣል ወይ እንዴት ብላችሁ ጥያቄ የሚሆኑባችሁ ሰዎች አላችሁ። ባይዛዌይ መድኃኒት ባጠገባችን ነው ያለው፣ እኛ ያለማወቃችን ነው እንጂ ወደ ሩቅ ሄደን ብዙ ዋጋ ለፍተን ምን ብለን የምናገኛቸው መድኃኒቶች፣ ከዛም ባሻገር ደግሞ ብዙ ነገር ከፍለን ብር እንደዛው ከፍለን ደክመን የምናመጣቸው መድኃኒቶች አንድ የራሴ የሆነ ጎጂ ድካማ ጎን አለ በጣም የሚጎዳ አንዱም በኩል ቢያሽል አንዱም በኩል የሚጎዳ ማለት ነው እና ምን ለማለት ፈልጌ ነው ከዛ ያንን ያሉኝ ነገር ሰማሁና የራሴ ሽንት ነው አይገለኝ እኔን እና ሶስት ቀን በተከታታይ ትኩስ ሽንቴን ጠጣኝ በባዶ ሆድ ከዛ ሄጄ ስመረምር ደሜ ጠራ ማለት ነው ደሜን ያደፈረሰው ምንድን ነው የጉበት በሽታ ነው ማለት ነው። ወይም ባይዘው የጉበት በሽታ እናቴም ጋሏታል። እና ምን ለማለት ፈልጌ ነው? አሁን አብዛኛው ሰው መጀመሪያ ከመታመሙ በፊት ራሱን ትሪትመንት አያረግም። በቤት ባለው ነገር ኤግዛምፕል፣ ነጭ ሽንኩር፣ ጥቁር አዝሙድ፣ ዝንጅብል እና ተፈጥሮ ያዩ ነገሮች ማለት ተፈጥሮ ያዩ ነገሮች፣ በውጭ የታሸጉ ነገሮችን ያለመብላት፣ የውጭ ምግቦችን ያለማዘወተር። ምክንያቱም የውጭ ምግብ የታሸገ ምግብ ሁሉ ነገር ኬሚካል አለበት እንዲቆየ ተብሎ ከዛም ባሻገር ደግሞ አሳማኝ አይደለም ውጭ ላይ መንበላ ምግቦች እንዴት እርግጠው ይስሩ ምን ይጨምሩ አይታወቅ እቃው ይታጠብ አይታጠብ እጃቸውን ይታጠቡ አይታጠቡ የሚከትፉበትን እቃዎችን ይጠቡ አይጠቡ ምን አይነት ማሽን እንደፈጨ እንደሰራ አይታወቅ እና ጣፍጠ ብለን ብቻ ነው እኛ የምናስገባው ማለት ነው ያ ነገር ምንድን ነው የሚያደርገው በሽተኛ ነው የሚያደርገን እኛ እና አብዛኛው ብንችል በእጃችን ሰርተን ብንበላ የውጭ ምግብ ባናዘወተር የታሸጉ ምግቦችን ባናዘወተር። እነዚህ አሁን ፔፕሲ ኮካ፣ ምናምን የሚባሉ ሚሪንዳ ምናምን ይሄ የሚባለው ነገር ሁሉ እንዲሁ እንትን ነው፣ የምንድን ነው የሚባለው? የቅንጦት ነው የቅንጦት ነው እንጂ ለሰውነት ምንም አይጠቅመም። ብንችል ውሃ ብንጠጣ በዛ ፋንታ ጥርት ያለዋ ያለ ምርጥ ምርጥ ውሃ ከኬሚካል ነፃ የሆነ ውሃዎች አሉ። እና ያው ንጹህ ውሃ የምናገኘው አብዛኛው ክፍለ ሀገር ነው። ስደት ላይ ንጹህ ውሃ ራሱ አይገኝም። ምናልባት ይህ የሚገዛ ውሃ ነው እንጂ የሚገዛ ውሃም የራሱ የሆነ እንትን አለ። ነገር ግን ከሌላ ከመጠጥ አይነቶች ታሽገው ከሚሸጡ ከመጠጥ አይነቶች ውሃ ይሻላል። ስለዚህ ውሃ እንጠጣ፣ በነፃነት በእጃችን ሰርተን ብላ አታክልቶችን፣ ተፈጥሯዊ ንግሮችን እና ዞትር እያልኩኝ ዛሬ